ሀገራት ባደራ እንዲቀመጥላችሁ ገንዘብ ከላካችሁ በኋላ ገንዘብ የላካችሁላቸው ሰዎች ገንዘቡ የተላከው ባደራ እንዲቀመጥ አይደለም፣ ለሌላ ጉዳይ ነው በሚል ቢክዷችሁ፣ እናንተ ደግሞ በአንጻሩ የባንክ ወረቀት፣ ገንዘብ የላካችሁበት የባንክ ወረቀት በእጃችሁ ቢኖር በፍርድ ቤት ፊት ማቅረብ ትችላላችሁ ወይም እንደ ማስረጃ አድርጋችሁ፣ የሚለውን በተመለከተ ነው የዛሬው ቪዲዮ የሚመለከተው ማለት ነው። እንግዲህ ከዚህ ጉዳይ ጋር በተያያዘ በተለይም ደግሞ ከኢትዮጵያ ውጭ የሚገኙ ሰዎች በአብዛኛው አረብ ሀገራት የሚኖሩ እህቶቻችን በዚህ ጉዳይ በጣም ብዙ ችግር ላይ እንደወደቁ እንታዘባለን ማለት ነው። ኢቨን በቅርብ ሰዎች በቤተሰብ በትዳር አጋር በጓደኛ ሲከዱ እንግዲህ ታዝበናል። እኔም ደግሞ በስራ አጋጣሚ ብዙ ያናገሩኝ ሰዎች ነበሩ ከዚህ ጋር በተያያዘ ማለት ነው። ስለዚህ አንድ ሰው በአደራ ገንዘብ እንዲቀመጥለት ለሌላ ሰው ገንዘብ ሲሰጥ ምን አይነት ነገሮችን ከግምት ማስገባት አለበት? በተለይም ደግሞ ያው ከህግ አንጻር የሚለውን በተመለከተ ነው ዛሬ ማነሳላችሁ። ግን እንኳን ደህና መጣችሁ ወደ ሎየር ምህረት ዩቲዩብ ቻናል። እኔ ጠበቃ ምህረት ነኝ። ስለዚህ ዛሬ ያነሳውትን ሀሳብ በተመለከተ እንግዲህ ብዙ ጊዜ ሰዎች በባንክ ገንዘብ በመላካቸው ብቻ ማለትም በአደራ እንዲቀመጥላቸው ሊሆን ይችላል፣ ለብድርም ሊሆን ይችላል። በባንክ ገንዘብ በመላካቸው እና እንዲሁ ደግሞ የላኩበት የባንክ ወረቀት ስላላቸው ብቻ በቂ ማስረጃ ያላቸው ይመስላቸዋል። ነገር ግን በኢትዮጵያ ሕግ መሰረት ምንድነው የባንክ ወረቀት ወይም ደግሞ ባንክ ገንዘብ ስታስገቡ የሚሰጣችሁ ወረቀት ሊያስረዳ የሚችለው ገንዘብ ስለመላኩ ብቻ ነው። ሌላ የሚያስረዳው ነገር አይኖርም ማለት ነው። ስለዚህ ገንዘቡ በምን ምክንያት ነው የተላከው፣ በአደራ እንዲቀመጥ ነው፣ ለብድር ነው ወይም ለሌላ ምክንያት የሚለውን ነገር ሊያስረዳላችሁ አይችልም። እናንተ ለምሳሌ በአደራ ገንዘቡ እንዲቀመጥ ነው የላኩት ልትሉ ትችላላችሁ። ነገር ግን የባንክ ወረቀት ይህንን ሊያስረዳላችሁ አይችልም ማለት ነው ብቻውን። ስለዚህ ከሕጉ አንጻር አንድ ሰው በአደራ ለሌላው ሰው ገንዘብ ሲልክ በተለይም ደግሞ በባንክ ሲልክ ማለት ነው ምን ምን ነገሮችን ማሟላት አለበት የሚለውን በተመለከተ የሚገኘው እንግዲህ በፍትሐ ብሔር ሕጋችን አንቀጽ 2782 ስር ነው ማለት ነው። የመጀመሪያው እንግዲህ ምንድን ነው የአደራ ውል አለ ለማለት ህጉ የሚጠይቀው ምንድን ነው ውሉ በጽሁፍ መደረግ አለበት ነው የሚለው ስለዚህ አንድ ሰው ገንዘብ በአደራ ለሌላው በአደራ እንዲያስቀምጥል ይሰጥቻለሁ የሚል ከሆነ የጽሁፍ ውል ማቅረብ አለበት ማለት ነው ሁለተኛ ነገር ደግሞ በሌላ መልኩ እንዴት ይረጋገጣል በፍርድ ቤት እምነት ቃል ወይም መሀላ ሊረጋገጥ ይችላል ይህም ማለት ገንዘብ ተቀባዩ ፍርድ ቤት ቀርቦ መሀላ ወይም እምነት ቃል እንዲያደርግ በመጠየቅ ፍርድ ቤቱን ። ስለዚህ ፍርድ ቤት ላይ መሀላ ወይም የእምነት ቃል እንዲሰጥ በማድረግ ማረጋገጥ ይቻላል። ይሄ ግን ያው በተግባር ብዙ የሚያስኬድ አይመስለኝም። ነገር ግን ብዙ ጊዜ አዋጭ የሚሆነው ምንድን ነው? ውሉን በጽሁፍ ማድረግ ነው ማለት ነው። ስለዚህ አንድ ሰው ወይም ለአንድ ሰው በአደራ ገንዘብ እንዲያስቀምጥላችሁ የምትሰጡ ከሆነ በነገራችን ላይ የብድር ውልን በተመለከተ ማለት ነው የማወራው ነገር ለብድር ውልም ይሰራል። ስለዚህ በሁለቱም ሁኔታ ምንድን ነው ውሉ በጽሁፍ መሆን ይጠበቅበታል ማለት ነው። እዚህ ጋር ታዲያ አንድ ልብ ማለት ያለባችሁ ነገር የገንዘብ መጠኑ ከአምስት መቶ ብር በላይ ከሆነ ነው በጽሁፍ እንዲሆን የሚጠበቀው ማለት ነው። ከዛ ውጭ ደግሞ ምናልባት በጽሁፍ ሲባል ውልና ማስረጃ በተለምዶ ወይም ደግሞ ሰነዶች ማረጋገጫ ሄዳችሁ ማስመዝገብ አይጠይቅም ህጉ። ስለዚህ በጽሁፍ ብቻ ተዋውላችሁ የተፈራረማችሁ ከሆነ ያ በቂ ይሆናል ማለት ነው፣ ውልና ማስረጃ መሄድ አይጠበቅባችሁም ማለት ነው። በነገራችን ላይ ከዚህ ጉዳይ ጋር በተያያዘ አስገዳጅነት ያላቸውን ውሳኔዎች የመስጠት ስልጣን ያለው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 221476 ላይም አስገዳጅ ውሳኔ ሰጥቶበታል ማለት ነው። ስለዚህ ዛሬ በአጠቃላይ እያነሳውላችሁ አንድ ሰው ገንዘብን በአደራ ሌላው ጋር ሲያስቀምጥ ወይም የገንዘብ ብድር ውል ስምምነትን ሲፈጽም በምን መልኩ ህጉን በተከተለ መልኩ ማድረግና ሊከሰቱ የሚችሉ ችግሮችን ከወዲሁ መቅረፍ ይችላል የሚለውን በተመለከተ ነው የሰራውላችሁ። እንግዲህ በሳምንቱ ውስጥ ከሁለት እስከ አራት ቪዲዮዎችን መልቀቅ ጀምረናል ማለት ነው። ስለዚህ ሁሉም ቪዲዮዎች እንዳያመልጣችሁ ሰብስክራይብ እያደረጋችሁ እያደረጋችሁ ቆዩ ለማለት እወዳለው። ቪዲዮን ከወደዳችሁት ላይክ ማድረግ ትችላላችሁ። መልካም ጊዜ ይሆንላችሁ።